ታይሚንግ! እሺ ታይሚንጋችን አደራ፣ አደራ በፈጠራሉ አደራ። እንዴ ታታዋልኩ እሺ፣ አመሰግናለሁ ሁላችሁም ታታዋልኩ። ታይሚንግ፣ ታይሚንግ፣ ታይሚንግ! በቃ እንዴ ግልግል ኦኬ። ሶ ትቀጫለሽ ማለት ነው ድጋሚ እሺ። ይሄኛው በቃኛ። እሺ፣ በቃሽ። ጌም ስላለቀ እሺ። ሶ አንደኛ ቅጣት አንደኛ ቅጣት ደም ታፓርጉሽ ይጋይስ በደንብ እ አንደኛ ቅጣት ከንፈርሽን ሙሉ ኮልጌት ትቀቢያለሽ። ከንፈርሽን እንዴ ፍቅር ያቃጥላል እኮ እና እሷ ሷን ይፈልገው ከዛ ሁለተኛ ቅጣት ምንስ የሚቃጥል ይላል። እሺ ከዛ ሁለተኛ ሁለተኛ ቅጣት 25 ቁጭም ድንቅ ትሰሪያለሽ። ሶስተኛ ቅጣት ፊልተር ትቀይሪና ትሬንድ የሆነ እንትን ታረጊያለሽ ትሬንድ የሆነ ነገር በፊልተር ትሬንድ የሆነ ነገር አንድ ነገር ትይልኛለሽ አሁን ዛፈን ስለማዘፍኝ ነው ይሄን የምቀጣሽ ትሬንድ የሆነ ነገር አለ ቲክታክ ላይ ትሬንድ የሆነ እኮ እሺ ምንድን ነው አሁን ትሬንድ የሆነ ምንድን ነው ምንድን ነው ምን ውስጥ ነሽ ነው የውጭ መጀመሪያ ትሬንድ እሺ ምን አለ እንደ ፊት የምታጠር ደብእጋንስ ከዛ ምንድን ነው ትሬንድ ነው እኔ እንጃ ትሬንድ እንደ አንቺ ማሰብ እኮ ማሰብ እራሷ እንድ ቅጣት ነው ችግር አለ ሌላ ምን ቅጣት ይችላል

አመሰግናለሁ። እሺ አሁን ደብል ሆኗል። እሺ ጋይስ፣ ይሄን ጊፍት እሺ፣ ምረጭና ተቀጭ። ምን ምንድን ነበረ? እሺ እም ምን ያልኩሽ ከካምፓሽን ላይ እንደው ነው ምንድነው? እሱን አላውቅም። በቃ ወይ ከሱ ወይ ደግሞ እጫው ጌሙ እስኪያልቅ ድረስ ምላስሽ ላይ ብለው እጫው መያዝ ቱ ዘ ቤስት። አፍተር ዩ ገና የዚህ ጌም ምንቅጣት ይኖርብሻል። ተቀጭ እሺ ወይም ደግሞ ለምን ይከብዳል? ግን እኮ እሺ ፊልተር ቀይሬ ምን ልበልልሽ ልበል? ታላቅም የምትይውን ምን ልንገር? አሁን ትሬንድ የሆነው ምንድን ነው እንጂ እኮ ፊልተርም አቀየሪም እኮ ችግር የለውም እኮ እሺ፣ ምን ምንድን ነው ምን ልበል? እሺ እሱ ይሻለኛል። መነት ፊልተር ቀይሪ እና አስራ አምስት ጊዜ ፍቅር ትችላለች፣ ፍቅር ትችላለች ትያለሽ። ፊልተርም ወይስ ኤፌክትም

እ እንደውም እንደዚህ ነው የምሆነው። ከዛስ አባ ልቲ ነው አባ፣ እንደዚህ ይቻላል ነው ጋሽ ፈርስት ጊፍት ትሪፕል ነው። ትሪፕል ነው። አደራትን ትሪፕል ነው።

ምን ሆነ ነው ግን? እንደዚህ ቆይ ቆይ፣ ጋይስ ትሪፕል ስለሆነ አሁን እንሞላበታለን። አበባውን አስቀምጦት፣ እሺ ከፍ ባለ ቅጣት እንቀጣለን። አንዴ አንድ ነው ደግሞ፣ አንድ አበባው፣ አንድ ሰው፣ አንድ አበባው፣ አንድ ሰው፣ አንድ አበባው፣ አንድ ሰው፣ እሱን ይዤ እኮ እኮ በቃ አላልኩሽም። ትሪፕል ነው ትሪፕል ነው አንድ ሰው፣ አንድ አበባው

ደህና ነን። ግን ለማትገባው ምንድን ታብታ አድርጉ ታብታ አድርጉ። ዛሬ በቃ አንቺ ቆርጠሽ ቆርጠሽ የተነሳሽው ነው ለመቅጣት ማለት ቆረጥ አርጊ ነው። ገቦ ሲጀመር ልበቃልሽ ቢገባል ጥሩ ነው። በእጅ ጥሩ ነው። እንገናኛለን። ታብታ አድርጉ ፋሚሊ፣ ሁላችሁ

ታታወርቁ ታታወርቁ፣ ሁላችሁ። አይ፣ ጠላት ብዙ የሚወዳት ሰው አለ። ብዙ ወቅት እንኳን የሚያደንቅ ሰው አለ። እሺ፣ ታታወርቁ ምን ብለውሽ ነው? እኔ አድናቂሽ እንደማደንቀሽ አያውቁም ማለ። እኔ ጋር አሁን አራት መቶ ሰው አለ። እኔ ጋር አሁን አራት መቶ ሶስት መቶ ሰላሳ ሰው አለ። እና በጣም ነው ማደንቃት ቃል ኪዳንና አክቲንግዋን ፀጋን በጣም አዝናቂዋን አታቁም። ለም ያሳመናችሁ ምንድን ነው የምትሉት? እግዚአብሔርን ታገኟት እንደሁም በርቺ ብላችሁ ግንባሯን ብላችሁ መንት ማልክ የለባችሁ። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። እሺ እኔ ምን አገባኝ። አንደኛ ቅጣት አንደኛ ቅጣት እጅሽ እንደዚህ ዘርግተሽ ዋጥ ጠጫለሽ። ሁለተኛ ቅጣት እ ሁለተኛ ቅጣት በግማሽ ብርጭቆ ውሃ ትበጠብጪና ግማሽ ብርጭቆ ትጠጫለሽ። ሚጥሚጥ እንትን በርበሬ ሶስተኛ ቅጣት ጨው በምላስሽ ትይዢ እና ጌም ውስጥ ያልቅ ድረስ ትቀመጫለሽ። ክፉ ነሽ። የበርበሬዋን ቀይረት እስቲ ፍቅር። በርበሬ የለም እኛ ጋ በርበሬ የላችሁ የለን። በቃ አንጠቀም በርበሬ። እንትን በይ በቃ ሚጥሚጣ አድርጌው። እሺ የሚጠም የለንም። እንደሱ አይነት ነገሮችን አንጠቀም። ኦኬ የፈረንጅ ምግብ ነው የሚበሉት ጋሼ። ፈርስት ጊፍት ደብል ነው እሺ። ቁጭ ብድግ ነው ላረግልሽ ምችለው። ሀያ አምስት ቁጭ ብድግ ሀያ አምስት ሽኮ ባንኮች ሰባት ሺህ እኮ ነው። በሰባት ሺህ እኮ ሊቀጣውሽ። ተነሽ፣ ይቀበጥ ተነሽ፣ ቶሎ በየ የዚህ እራሱ ይኖሩብያል። አሁንም ስለሚቀጣሽ ነጣጣ ነው

አሁን የእንጌ ላንቀጣ ነው። አሁን ተከታታይ ቀጥቼውን ይደብረኛል እና ልቀጣልሽ። አሁንም በብድር ተቀጭልኝ በቃ በኋላ እንትን የምልሽ እኔ እኮ ድጋሜ ትቀጣኛለሽ ወይ እየተዘጋጀው ነበር።